እሽ ጋይስ እንግዲህ መቀሌ ላይ ማለት ነው፣ ሁለት ቀን ውያለሁኝ ማለት ነው። እንግዲህ አሁን በዚህ ሰዓት ጠዋት ሶስት ሰዓት ነው። አሁን ወደ አዲግራት ልሄድ ነው ማለት ነው። ወደ አክሱም ልሄድ ነበረ ጉዞ የሚያሰብኩት። ነገር ግን አሁን ዩቱብ ቻናል ላይ በደንብ እየታየ አይደለም ቪዲዮ ማለት ነው። አስር ሰው ምናምን ጭራሽ ከ13 ሰብስክራይበር አስር ሰው ምናምን ነው እየታየ ያገኘዋለሁት ማለት ነው፣ አስር ቪው ምናምን። እና አክሱም የእጅ ቪዲዮ ከቀረጽኩኝ ያወጭ አለው ዞረ ቀረ ማለት ነው። ወጭ ስላለው አድራለሁ አንድ ሁለት ቀን ምናምን ቪዲዮች ቀርጻለሁ። ወጪውን ተውትና ሄጀንትን ቀርጬ ምርጥ ቪዲዮ ቀርጬ ዩቱብ ላይ ስለቅ አስር ሰው ምናምን ካየው በጣም ጉዳት ነው ማለት ነው። ስለዚህ አሁን በቀጥታ ወደ አዲግራት እንሄዳለን ማለት ነው። አሁን አክሱም አሁን መቀሌ ነው ያለሁት እንግዲህ ከጠዋቱ ሶስት ሰዓት ነው። አሁን ወደ አዲግራት ልሄድ ነው ማለት ነው እና ከቻልኩኝ ዛሬ ዛላምበሳ ገብቼ ባድር ደስ ይለኛል፣ ነገ በጠዋት ጉዞዬን ለመጀመር ማለት ነው። ኢትዮጵያን በእግሬ ማቋረጥ ከዛላንበሳ እስከ ሞያሌ ድረስ ጉዞዬን ነገ ብጀምር ደስ ይለኛል። ስለዚህ አሁን ቀጥታ ጨርሻለሁ፣ እንደምታዩት ቦታ የምናነ አሁን ቀጥታ ወደ መናኸሪያ እንሄዳለን፣ ከዛ ወደ አዲግራት ጉዞ እናደርጋለን ማለት ነው። ሰርቫይቫል ቻሌንጁ እንሆ ተጀምሯል፣ ተከታተሉ። በህይወት ዘመኔ እንደዚህ አይነት ትልቅ የሆነ የዩቲዩብ ሲሪየስ ለመስራት ተነስቻለሁ። አቁም እና ሌትስ ዱ ዊት ለማንኛውም አሁን ወደ መናሪ ሄድና ወደ አዲግራት ጉዞ እናደርጋለን ማለት ነው። የት ምንዳይ ተጠባብራችሁ ኮ ሰብስክራይብ ዛላም በሳ ይላል እሺ፣ ጋይስ ዛላም በሳ ከተማ ነው የምገኘው። እንግዲህ ፋይናሊ ቦርደር ደርሰናል እና አሁን አልጋ እየፈለኩ ነው ማለት ነው። ዛሬን ሲርፍ ብዬ አድሬ ነገ ነው ኢትዮጵያን በእግሬ ማቋረጥ ጉዞ የሚጀመረው ማለት ነው። እንዴት ናችሁ? እንግዲህ ዛላም በሳ ከተማ ገብቻለሁ በሰላም ማለት ነው። እናም የያዝኩት አልጋ ይሄን ይመስላል። በጣም ደስ ብሎኛል ማለት ነው እንግዲህ ስጓጓለት የነበረው ኢትዮጵያን በእግሬ አቋርጣለሁ እያልኩኝ የነበረው ጉዞ ለመጀመር አሁን ዛላንበሳ ከተማ ነው የምገኘው ማለት ነው። ነገ ከዛላንበሳ ወደ ፋጺ የሚባል ከተማ ማለት ነው ጉዞ አደርጋለሁኝ። አሁን የምገኘው እንግዲህ ኢትዮጵያ የሰሜን ጫፍ ድንበር የኤርትራ ድንበር ነው ማለት ነው እና ከዚህ ተነስቼ እንግዲህ ነገ ጉዞን ወደ ደቡብ አቅጣጫ ወደ ሞያሌ አድርጌ ጉዞ እጀምራለሁ በእግሬ ማለት ነው። 1700 ኪሎ ሜትር አይ ቲንክ እሱ የተሳሳተን ወደ 2000 ኪሎ ሜትር ይጠጋል ማለት ነው። እና ፋይናሌ ህልማችን ላይ ነው የምንገኘው። ከሰባት ወር በላይ ሲያጨናንቀኝ የነበረው ሀሳብ ዛሬ እንግዲህ ልጀምረው ዛላንበሳ ከተማ ከተም ያለው ማለት ነው። እሺ ጋ ዛላንበሳ ከተማ ላስጎብኛችሁ ብዬ ነው። እነዚህ ቤቶች ላይ የአካባቢ ምንም ሰው የሚባል የለም ጋይስ። እሺ ጋይስ፣ እንግዲህ አሁን ከኤርትራ ድንበር ማለት ነው፣ በ500 ሜትር ርቀት ላይ ነው የሚገኘው። እኔ አላምንም። በቃ አሁን 500 ሜትር ወደ ኋላ ከሄድኩኝ የኤርትራ ድንበር ነው ማለት ነውና ወደዛ አካባቢ መጠጋትም ስላልፈለኩ ነው ብቻ። ዛላምበሳን አሁን ቁጭ ብዬ ያያየሁት ነው ያለሁትና በጣም ነፋሻማና ጸጥ ያለች ከተማ ነች ማለት ነው። ደግሞ ምግብ ነገር ፈላል፣ ግን መብላት አለብን። ነገ በጠዋት ስለሆነ ጉዞ የማረገው ነገ መብላት ምናምን አልፈልግም። በቀጥታ መጓዝ ነው የምፈልገው የእግር ጉዞ መጀመር ነው የምፈልገውና እሺ ጋይስ እንግዲህ ዛላንበሳ ውስጥ ነው የምገኘው ብያችኋለሁ። እና ዛላንበሳ ውስጥ በጣም አሪፍ ምግብ በልቻውን ጠግብ ብያለሁ ማለት ነው። እና አሁን ወደ ሩሜ ወደ ያስኩበት እየሄድኩኝ ነው። እዛ አረፍ ማለት አለብኝ ዛሬ በደንብ ማለት ነው። እና ዛላንበሳ እንግዲህ በጥቂቱ ያሳየዋችሁን ትመስላለች ማለት ነው። ዋው እንግዲህ አሁን ይህን ጉዞ ለምንድን ነው ማድረግ የፈለግከው? ምናምን ካላችሁ ማለት ነው በዚህ ዓመት የሆነ ፍሬ ያለው ነገር መስራት ስለምፈልግ ነው አንደኛ። ሁለተኛ ነገር በጣም ብዙ ምክንያቶች ያሉ ይህን ጉዞ ለማድረግ። የመጀመሪያው ነገር በቃ ህይወቴ ሲቀየር ማየት እፈልጋለሁ የሆነ ትልቅ ቻሌንጅ ለራሴ ሰጥቼ ማለት ነው። እና ይሄ ቻሌንጅ ሲያልቅ እጅግ በጣም ብዙ ቪዲዮዎች ነው የሚወጣው ማለት ነው። ምክንያቱም በየቀኑ በእግሬ በመጓዝበት ሰዓት ላይ እየቀረጽኩኝ ዩቱብ ቻናል ላይ ይለቃሉ ማለት ነው። እና እንግዲህ ይህን ኮንሲስተንት እንደዚህ አይነት አድቬንቸር ዩቲብ ላይ የመለቅ ከሆነ ውጤት ይኖረዋል ብዬ በማሰብ ነው ማለት ነው። እና ሌላው ደግሞ ዲሲፕሊን ነው። ዲሲፕሊን በየቀኑ እየተነሳው በጠዋት ጉዞ ከአንድ ከተማ አንድ ከተማ እያደረኩኝ ረዘም ላለ ጊዜ እንደዚህ አይነት ቻሌንጅ ማለት ነው። እጅግ በጣም ብዙ ሪስክ እና ብዙ ነገር የሚጠይቅ ቻሌንጅ አድርጋለሁ ማለት ነው። ይሄ ራሴን የሚፈተነኝ እና የሚያስተምረኝ በህይወቴ ትልቅ ትምህርት የማገኝበት ምዕራፍ ነው ብዬ ነው የማስበው ይህን ጉዞ ማለት ነው እና ሁለተኛው ዲሲፕሊን ነው ማለት ነውእና ሶስተኛውን ነገር አራት፣ አምስት፣ ብዙ ምክንያቶች ይኖሩታል። በየጉዞዬ የማጫወታችሁ ይኖራል። በጉዞ በማድረግበት በመሀል በመሀል ስቶሪ ታይም ወይም የጨዋታ የጥያቄና መልስ ጊዜ ይኖራል ማለት ነው እና መጠየቅ የምትፈልጉትን ነገር ስለኔ ኮመንት ላይ አስቀምጡልኝ። በቪዲዮ ጠቅለል እያደረኩ መመልስ ይሆናል ማለት ነው። እናም ነገ በቀጥታ ጉዞችን ነው የምንጀምረው። ዛሬ እንግዲህ በደንበር ፍተል፣ ነገ በጣም ረጅም ጉዞ ይጠብቀኛል ማለት ነው። ወደ ፋፄ ከተማ አድርጋለሁ ነገ እና አሪፍ አድቬንቸር ይኖረናል ብዬ ተስፋ አደርጋለሁ።